ምን እንዳለ ሰማችሁ? እንዴት እግሬ ስር ተደፍተሽ እንዳገኘሽኝ ኑ መደፋት ብቻ አይደለም፣ አፈር ልሰሽ ነው ያገኘሽኝ አላት። እኔ እኮ የምለው ሴት ልጅ አፍቅራ ወንድን ልጅ አፍቅራ ከወንድ ልጅ ቀድሞ ሴት ልጅ አፍቅራ ስትመጣ ይሄ ነው ውርደቱ። ገባችኋ? በደንብ አስታወሰን የቀድሞ ሩታ አብርሽን እንዴት እንዳገኘችው፣ በደንብ አድርጎ ነው ያስታወሰን ማለሽ ፈጣሪ እኮ አይሳሳትም። ገባችኋ? እንዴት ነው ወንድ ልጅ ቀድሞ ሴትን ልጅ እንዲጠይቅ ነው። በቃ ከኛ ከአባቶችም የሰማነው ከአኗኗራችንም እንደዛ ነው። በአረቦች ራሱ ያኔ ኒካ ሲደረግ ወይም ደግሞ መጀመሪያ ወንድ ልጅ ነው ሄዶ ከኒካው በፊት ሴቷን የሚያየው ማለት ነው። እና ምን ልላቸው ነው? ከተፈጥሮ ወጣ ስንል ዋጋ ያስከፍላል። ሩታ ትላንትና አብርሽን አፍቅሬያለሁ ብላ መጣች አደል? ዛሬ ምን አላት? ትላንትና አፈር ልሰሽ ነው ያገኘሽኝ ብሎ አላት፣ በኩራት ማለት ነው። ሶ አሁን ምን ተገኘና ነው ትላንትና አፈቅርሃለሁ ብለሽ እስከ መጣሽ ድረስ እኔ ምንም ላድርግ ምንም ልሆን እኔን መቻልሽ ግድ ነው ብሎ አለ ማለት ነው። ማሌሽ እንዴት ሆኖ በቃ አፍቅራህ ነበረ ገብታ ከላይ በቃ ከላይ ባልቴክ ከታች ማንቅሬት ሆንክባታ። ምን ይደረግ፣ ከላይ ጥሩ ሰውነ፣ ከውስጥ ደግሞ አብረ ስትኖር ሌላ ሰውነ። ትላንትና ውሽማ ቆማ እሷ ሩታን ስትሰድብ አንድ መልስ ያልተናገር፣ እንዴት ነው አሁን አፍህን ሞልተህ የሆነ የሁለት መቶ ብር ፎቶ ምናምን አሰረተ የምትመጣው? ምናምን ሩታን ልቧን ማራራት አለብኝ ሩታን እንደዚህ ማድረግ ሩታን ሩታን ሩታን በሁለት መቶ ብር ፎቶ እንትን ሁለት መቶ ብር እራሱ አይጨርስም። እና ወይ በቃ ተለያዩ እናንተ መቼም አትግባቡም ሲጀምር በቃ ተለያዩ። እንዴ እሱ የሆነ ነገር ሲል ሩታ ትብሳለች፣ ሩታ የሆነ ነገር ስትል እሱ። በቀጠመዝናችሁ እኮ ሁለት አይነት መንገድ ናችሁ። እና ለካ ቤትም ውስጥ የምታሳየት ይሄ ባህሪ ነው። ለምናኝ መታለች ትቀመጥ የፈለግኩትን ነገር ባረግ መብቴ ነው አይነት አኗኗር ነው የምትኖሩት። ለዛ ነው ልጅቷ በቃኝ ብላ የተወችህ ማለት ነው። ሄዱ። ሜላም ይሄ እንደሚደርስብሽ እኔ እርግጠኛ ነኝ። ለምን መሰልሽ? ለምንሽ እየመጣሽ ነው። አብርሽ ለሩታ ያላትን አንቺ ላይ እንደሚደርስ እርግጠኛ ነኝ። ገባሻ? አብርሽ ከሩታ ቢያንስ፣ ሩታ የአንድ ልጅ እናት ሆናበታለች በአብርሽ። አንቺ ደግሞ ነገ ምን እንደሚያደርግሽ እንደ ያሳየን ፈጣሪ። ከህይወታቸው አልወጣም ብለሽ ረብሸሻቸዋል፣ እነዚህን ልጆች ማለት ነው። ያሳየን፣ ሁሉንም ነገር እናያለን። ሁሉ ነገራቸው ምሸኖ ሽንት አይቀር ሚዲያ ላይ፣ እናንተ ማለት ነው፣ ወራዶች። አብርሽ ደግሞ የምትናገረው ነገር ለከት ይኑረው። እስኪ ይቅርታ ከፈለግ ትልልቅ ሰው ይዘመት፣ ይቅርታ ጠይቅ። ምንድነው አሁን? አፈርልሰሽ እኮ ነው ያገኘሽኝ ትላንትና፣ እናረሳሽ ወይ እታች ወርጄ ቪዲዮ ላሳይሽ ወይ አላት። ወልዶባታል፣ እንዲህ የልጁ አባት ነው። እንዴት ነው ቆይ፣ እንዴት ነው ቆይ። መናገር እኮ አይጠበቅብህም። ወንዶች እኮ ይሄው እንደዚህ ናቸው። ተወደው፣ መጀመሪያ የነ ሴት ልጅ የፍቅር ጥያቄ ስትጠይቅ ማለት ነው፣ የሆነ ቀን ቆይተው ይመልሳሉ እንደዚህ ለምነሽኝ እንኮን የመጣሹ እኔ ፈልጌሽ መሰለሽ ምናምን ይላሉ ወንዶች። የሚወዱት የተለፋበት ነገር ነው ወንዶች። የሚወዱት በቃ አልፈልግህም ብላ ደጅ ያስጠናችሁ ሴት ናት። ለእነሱ የሚጣፍጣቸው፣ ለእነሱ የምትናገረው ክብር የሚኖረው፣ ለእነሱ ብጨቀጭቃቸው ደስታ የሚሆንላቸው፣ ለእነሱ ማንኛውንም ጠለባት ለማድረስ ያኔ ተፈለገ። ለምንድን ነው የማይሆን ቃላቶችን የሚያወራው እ ሄዶ ሊለምን አይደል እንዴ? ሄደው ፈልገሽ ለምነሽኝ እኮ ነው የመጣሽው። ይሄ አሁን እሷ እልክ ይዟት እንድትቀር ነው የሚያደርገው ወይስ እንድትመጣ ነው የሚያደርገው? እውነት ለመናገር ማለት ነው በጣም ያስጠላል። ወይ ንግግር አይችልም ወይ የሚያደርገው ነገር ሁሉ ትክክል ምን አረኩ ብሎ አፉን ሞልቶ ምን አረኩ ይላል። ይቺ ልጅ እኮ በሽማግሌም ይሁን በህግም በሆነ ነገር ሊሄድ ብትል ትክክለኛ መረጃ አላት እኮ። ቲክቶክ ላይ፣ ዩቲብ ላይ የሚለጠፈው ነገር አስቀያሚ ነገር ነው ግን አፉን ሞልቶ ምን አደረኩ ይላል። ወይ አፉን አውጥቶ ይናገር። እኔ ከሄርሜላ ይሄን ቪዲዮ መሰራው ለሚዲያው ድምቀት ነው እንጂ አንቺን በእሷ ተክቼ አይደለም። እኔ ማፈቅርሽ አንቺ ነው ብሎ ይበል፣ ወይም ደግሞ ሄርሜላን ይዞ ከህይወቴ ውጪ ከትዳሬ ውጪ እኔ የልጅ አባት ነኝ የማፈቅረው ሩታን ነው፣ ስለዚህ የማይሆን ተስፋ ይዘሽ ራስሽን አታታይ ብሎ ይበላት። እኛ ሲላት እንስማ፣ ሲላት እንስማ። በቃ ይሄንን ነው ሩታ አይፈለገችው፣ በቃ ሩታን ፊት ለፊት አድርጎ ሄርሜላ ሆይ ሚስቴ እየሰማች ይኸው ከኔ ህይወት ውጪ እኔ አልፈልግም ምንም ነገር ከአንቺ አልፈልግም አመሰግናለሁ ስላረግሽልኝ ነገር እንግዲህ ባለትዳር እንደሆንኩኝ እያወቅሽ ነው እየቀረብሽ አንቺ በሌላ አይን እያየሽ ነው እኔ ደግሞ ባለትዳር ነኝ ይኸው በአንቺ ምክንያት ከሚስቴ እየሰጣለሁ ነው ብሎ እንዲናገር ነው ሩታም የፈለገችው ማለት ነው ገባችዋ እና ደግሞ ማለት ነው ተዚላቸዋል የሐኪም ቤቱ ውጤት የተደበቀ የዛን የሚጫወቱት እንትን ሩታና ሄርሜላ ፍቅር ፍቅር ነው። በጣም ይቅርታ፣ በጣም ስለተናደድኩ ነው። አብርሽና ሄርሜላ ፍቅር ፍቅር ነው የሚጫወቱት። በፌስታል ይዞ አምጥቶ እያጎረሳት የወለደችለትን ሴት ራስ እኮ ሲያጎርሳት ተለየ ነው ሆነን ለመናገር በፌስታል እንደዚህ ይዞ መጥቶ እያጎረሳት ምናምን ለምንድን ነው ሁለት መንታ መንገድ ሆነህ ራስህን የምትጎደው? ለምንድን ነው የምታስመስለው? እስከ መቼስ ነው የምታስመስለው? በቃ ምንድን ነው? እንደ ወንድ አይደለህም። እንደ አንዱን ሆና አንዱን ሆን። በቃ ለክን አደለ። እኔ እዚህ ችግር የለ። አንቺ መቀጠል ካልቻልን በቃ እሺ፣ የቆም ይሄ ላይፍ ብዬ ማቆም እችላለሁኝ። ነገር ግን ነገር ግን ከእሷ አንድ ነገር ስላለኝ ነው ይሄ ምንድን ነው? ስለማፈቅራት ነው ብሎ አለ ማለት ነው። እንደምታፈቅራት ለምንድን ነው ከሄርሜላ አጠገብ መናገር የከበደ? ለምንድን ነው ሄርሜላን ከህይወት ማስወጣት የከበደ? ለምንድን ነው ሄርሜላ ካንተ ህይወት ካንተ ጋር ማትርቀው? ወይስ ሁለት መንታ መንገድ ሆነህ ነው? ይሄ ነው የኔ የእሱ ጥያቄ ማለት ነው። ገባህ እና ያሳፍራል ። እውነት ለመናገር በጣም ነው የሚያናድደው። አራሷ ምንም ይሄው አራስ አራስ ሳትል ልትወጣ ነው ውጭ ይላታል፣ ውጭ ነይ ውጭ። ወንዶች እኮ በቂጣችሁ ነው እንዴ ምታስቡት? በምናችሁ ነው? ወር ያልሞላትን አራስ ውጭ አለ እንደ ወንድ። ምን አይነቱ ጉደኞች ናችሁ እናንተ! ጉደኞች ምትገርሙ ፍጥሮች። አይ እንዳንተ አይነቱ ግን እንደታ ሳይገረዝ ይቀመጥ ይሻል ነበር። እኔ እኮ እስካሁን ድረስ ከመጡ ሴቶች ሁሉ ዓይናወጣ፣ ደረቅ፣ ፈጣጣ ማትፈራ የሆነ ሴት ሄርሜላ ናት። የምሬ ነው ምላቸው። ምንድን ነው እናንተ? ምንድን ነው ቆይ አላማቸው እነዚህ ልጆች እንዲ? አረ በቃ፣ አሁንስ በቃ አብረሽ በቃ ተውተውተውት። እንደው ሼም ያዝ ትንሽ። እኔ አታችሁኝ። ሰው ተኝተዋል። ነገ በሰፊው ይመጣላችኋለሁ። ይገረፋል ደና